አላህ በቁርአን ውስጥ ሺህ ጊዜ ቢጠቀስም ብዙዎች ግን በትክክል አያነቡትም ለዚህ ደግሞ አንደኛው ምክንያት በአማረኛ የሚኖረው አጻጻፍ ነው አላህ ይህ ደግሞ የቃሉ ትክክለኛ አነባብ አይደለም አንዳንዶች ደግሞ አሏ ብለው በመጻፍ ለማስተካከል የሚሞክሩም አሉ። ሁለቱም ግን ትክክለኛውን አነባብ አይገልጹም። በዛሬው ቪዲዮ በቁርአን ውስጥ ይህን ወሳኝ የሆነውን ቃል ትክክለኛ አነባቡን የምናይ ይሆናል። ለቻኔል አዲስ ሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርቱ እናልፋለን። በመጀመሪያ ደረጃ በዓለማችን ላይ ከሚገኙ ቋንቋዎች መካከል አብዛኛዎቹ ላይ የሌለ ሆኖም አረብኛ ቋንቋ ላይ የምናገኘው አንድ ባህሪ አለ። እሱም ምንድን ነው? ፊደልን ማወፈርና ማቅጠን። አዎ ከአረብኛ ፊደላቶች ውስጥ የሚወፍሩ አሉ፣ የሚቀጥኑ አሉ። ማወፈር ብሎ ማለት ምን ማለት ነው? ፊደሉን በምናነብበት ጊዜ ድምፁ አፋችን ውስጥ እንዲሰበሰብ ወይም ደግሞ እንዲጠራቀም በማድረግ ጎርነን ባለ ድምፅ ማንበብ ሲሆን ማቅጠን ማለት ደግሞ በተቃራኒው ድምፁ ወደ ውጭ እንዲወጣ በማድረግ ቀጠን ባለ ድምፅ ፊደልን ማንበብ ማለት ነው። ታዲያ አንድን ፊደል በምናወፍርበት ጊዜ አፋችን ከውስጥ በኩል የመስፋትና የመለጠጥ ነገር ሲኖረው፣ ፊደሉን በምናቀጥንበት ጊዜ ደግሞ አፋችን ላይ ፈገግ ማለት

ናውቦረ ነደረ እነዚህ ቃላቶች ላይ እንዳስተዋልነው የመጀመሪያዎቹ ፊደላት ወፈር ወይም ጎርነን ባለ ድምፅ ሲነበቡ ሁለተኛዎቹ ደግሞ ቀጠን ባለ ድምፅ ተነበው እናስተውላቸዋለን። ታዲያ 28ቱ የዓረብኛ ፊደላት ከዚህ አኳያ ለሶስት ይከፈላሉ። አንደኛ፣ ሁሌም የሚወፍሩ፣ ሁለተኛ፣ ሁሌም የሚቀጥኑ፣ ሶስተኛ፣ አንዳንዴ የሚወፍሩ፣ አንዳንዴ የሚቀጥኑ ናቸው።

እነዚህ ሶስቱ ፊደላቶች አንዳንዴ ከሚወፍሩ አንዳንዴ ከሚቀጥኑ ፊደላቶች ውስጥ የሚመደቡ ሲሆኑ ከዚህ ውጭ ያሉት 18ቱ ፊደላቶች በሙሉ ሁሌም የሚቀጥኑ ወይም ቀጠን ባለ ድምፅ የሚነበቡ ፊደላት ናቸው። ቅድም እንዳልነው እነዚህን የሚቀጥኑ ፊደላት በምናነብበት ጊዜ አፋችን ላይ ፈገግ የማለት ነገር ወይም ደግሞ ወደ ጎን ከፈት የማለት ባህሪ ይስተዋላል። ለምሳሌ ሸይጣን እንጂ ሸይጣን አይባልም። ከፈሮ እንጂ ኮፈሮ አይባልም። ሐጅ እንጂ ሑጅ ብለን ማወፈር የለብንም። ስለዚህ እነዚህን ፊደላት በምናገኝበት ጊዜ ቀጠን ባለ ድምፅ ማንበብ ይኖርብናል ማለት ነው። ወደ ሶስተኛው እንለፍ። አንዳንዴ የሚወፍሩ አንዳንዴ የሚቀጥኑ ፊደላት፣ እነሱም ቅድም እንዳልነው ሶስት ፊደላት ሲሆኑ አሊፍ ላምና ራእ ናቸው። ከቀላሉን ጀምር አሊፍ የአሊፍ ፊደል መወፈርና መቅጠን ከእሷ ቀድሞ በመጣው ፊደል ይወሰናል። ምን ማለት ነው? ከእሷ ቀድሞ የመጣው ፊደል የሚወፍር ፊደል ከሆነ ትወፍራለች። ከእሷ ቀድሞ የመጣው ፊደል የሚቀጥን ከሆነ ትቀጥናለች ማለት ነው። ይበልጥ ግልጽ እንዲሆንልን እነዚህ ቃላት ላይ የምትገኘዋን አሊፍ እያነጻጽረን እንመልከት። ሆበ፣ ታበ፣ ቆለ፣ ማለ አሷ

ወሰማይዛት አልቡሩጅ። ስለዚህ የአሊፍ ፊደል የመወፈርና የመቅጠን ጉዳይ ከእሷ ቀድሞ በመጣው ፊደል ላይ ይወሰናል ማለት ነው። ከእሷ ቀድሞ ያለው ፊደል የሚወፍር ከሆነ የእሷም ድምጿ ይወፍራል። ከእሷ ቀድሞ ያለው ፊደል የሚቀጥን ከሆነ እሷም የምትቀጥን ነው የሚሆነው ማለት ነው። እዚህ ላይ ታዲያ አሊፍ ፊደል የቃል መጀመሪያ ላይ ከመጣች እንዴት ነው የምናነባት የሚል ጥያቄ ሊነሳ ይችላል። ሆኖም አሊፍ ፊደል የቃል መጀመሪያ ላይ ፈጽሞ ልትመጣ አትችልም። ይልቁንስ የቃል መካከል ወይም መጨረሻ ላይ ብቻ ነው ልትመጣ የምትችለው። የቃል መጀመሪያ ላይ ልትመጣ የምትችለው አሊፍ ሳትሆን ሀምዛ ናት። በነገራችን ላይ በአሊፍና በሀምዛ መካከል ያለው ልዩነት ለማወቅ ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ።

ላም ፊደል ሁሌም ትቀጥናለች፣ ግን ከአንድ ቃል በስተቀር። እሱም ደግሞ እንደ ማንኛውም ቃል አደለም፣ ይልቁንስ የተከበረና ታላቅ ቃል አላህ። እዚህ ላይ ያለችው ላም ግን አንዳንዴ ትወፍራለች፣ አንዳንዴ ትቀጥናለች። ማለትም አላህ ብለን አወፍረን የምናነብበት ጊዜ አለ፣ አላህ ብለን አቅጥነን የምናነብበት ጊዜም አለ ማለት ነው። ታዲያ እቺ ላም ፊደል የምትወፍረው አንደኛ

አላህ ከሚለው ቃል ቀድሞ ያለው ፊደል ፈትሐ ወይም በማ ከሆነ አላህ ሚለው ቃል ያለችው ላሟ ትወፍራለች ማለት ነው። በተቃራኒው ይቺ ላም ፊደል የምትቀጥነው ደግሞ አንደኛ አላህ ከሚለው ቃል ቀድሞ ያለው ፊደል ከስራ ከሆነ ነው። ለምሳሌ ቢስሚላሂ፣ አላህ ከሚለው ቃል ቀድሞ ያለው ፊደል ከስራ ስለሆነ ላሟ ትቀጥናለች። ቢስሚላሂ ሳይሆን ቢስሚላሂ

አሐዱኒላሁ እዚህ እዚ ላይ ቀጥለን በምናነብበት ጊዜ አላህ ከሚለው ቃል ቀድሞ ያለው ተንዊን ስለሚሆን እዚህም ላይ ትቀጥናለች። አሐዱኒላሁ እዚህ ቦታ ላይ ታዳ የምናቆም ከሆነ ግን ላሟ አትቀጥንም፣ ይልቁንስ ትወፍራለች። በጥቅሉ እንግዲህ አላህ የሚለው ቃል ላይ ያለችው ላም አንዳንዴ ትወፍራለች፣ አንዳንዴ ትቀጥናለች። የምትወፈረው ከእሷ ቀድሞ ያለው ፊደል ሐረካው ፈትሐ ወይም ቦማ ከሆነ ነው። የምትቀጥነው ደግሞ ከእሷ ቀድሞ ያለው ፊደል ሐረካው ከስራ ወይም ተንዊን ከሆነ ብቻ ነው። እስኪ እናንተ ደግሞ ከእነዚህ አንቀጾች መካከል ላም ፊደል ዛሬ በተማርነው መሰረት የምትወፍርበትና የምትቀጥነባቸው ቦታዎች የትኛዎቹ ተራ ቁጥሮች እንደሆኑ በኮሜንት አሳውቁኝ። ስለዚህ የላም ፊደል አነባብን አይተናል። የሚቀረን የራ ፊደል አነባብ ነው። እሱ ደግሞ ሰፋ ያለ ህግ ስላለው በሌላ ቪዲዮ የምንመለስበት ይሆናል። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮውን ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎች በርካታ ወንድምና እህቶች እንዲዳረስ ላይክና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ የምንላችኋለሁ። ወሰላሙ አለይኩም።